ለጤናው ዘርፍ በ2018 ዓመተ ምህረት ከፍ ያለ በጀት ለመመደብ በቂ ዝግጅቶች እየተደረጉ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናገሩ። የዘርፉን በጀት ከፍ ማድረግ ያስፈለገው አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር እንደሆነም ሚኒስትሯ ገልጸዋል። የጤና ሚኒስትሯ ይህን ያሉት ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ትናንት ሰኞ ግንቦት 4 2017 በተላለፈው ቃለ ምልልሳቸው ነው። ዶክተር በዚሁ ቃለ ምልልሳቸው የጤና ዘርፉን በተመለከተ ባሉ ወቅታዊ ጉዳዮችን በተመለከተ ለተነሱላቸው ጥያቄዎች ምላሽ ሰጥተዋል። የኢትዮጵያ ቴሌቪዥን ለሚኒስትሯ ካቀረበው ጥያቄ አንዱ የጤናው ዘርፍ የገንዘብ አቅምን የተመለከተ ነው። መንግሥት ከሚመድበው በጀት በተጨማሪ ለጋሾች በሚሰጡት ገንዘብ በሚደገፈው በዚህ ዘርፍ በአሁኑ ወቅት ስራዎች በምን መልኩ እየተሰሩ እንደሆነ እና ያጋጠሙ ተግዳሮቶችም ምን እንደሆኑ ለሚኒስትሯ ጥያቄ ቀርቦላቸዋል። ዶክተር መቅደስ ለዚህ ጥያቄ በሰጡት ምላሽ በኢትዮጵያ ለጤናው ዘርፍ የሚመደበው በጀት ባለፉት አመታት እየጨመረ ቢመጣም ከዓለም አቀፍ ስምምነቶች አንጻር ሲታይ መጠኑ ዝቅተኛ መሆኑን ተናግረዋል። ሚኒስትሯ ለዚህ በማጣቀሻነት ያነሱት በቀድሞ የአፍሪካ አንድነት ድርጅት የመሪዎች ጉባኤ ላይ በሚያዚያ 1993 ዓ.ም. የጸደቀውን የአቡጃ ድንጋጌ ነው። በናይጄሪያ አቡጃ ከተማ በተካሄደው በዚህ የመሪዎች ጉባኤ የድርጅቱ አባል ሀገራት ከዓመታዊ በጀታቸው 15 በመቶውን ያህል የጤና ዘርፉን ለማሻሻል ለመመደብ ቃል የገቡበት ነበር። የኢትዮጵያ መንግስት ለ2016 በጀት ዓመት በፓርላማ ካጸደቀው 801.6 ቢሊዮን ብር ውስጥ የጤናው ዘርፍ የነበረው ድርሻ 3.93 በመቶ ነበር። በዚሁ በጀት ዓመት ዘርፉ ከፌዴራል መንግስት የመደበኛና የካፒታል ወጪ ያገኘው ገንዘብ ከዕዳ ክፍያ፣ ከመንገድ፣ ከትምህርትና ከመከላከያ በመከተል በአምስተኛ ደረጃ ላይ እንዲቀመጥ አድርጎታል። የጤናው ዘርፍ በፌዴራል መንግስት የ2017 በጀትም በተመደበለት ገንዘብ መጠን ሲታይ በተመሳሳይ አምስተኛ ደረጃን ይዟል። ለዘርፉ በ2016 በጀት ዓመት የተመደበው 22.57 ቢሊዮን ብር የነበረ ሲሆን ይህ መጠን በተያዘው በጀት ዓመት ወደ 33.9 ቢሊዮን ብር አድጓል። የህዝብ ተወካዮች ምክር ቤት ለ2017 በጀት ዓመት ያጸደቀው በጀት መጠን 971.2 ቢሊዮን ብር ነበር። ለጤናው ዘርፍ የሚመደበው በጀት ከአመት ወደ አመት ጨመር እያለ መምጣቱን በኢትዮጵያ ቴሌቪዥን ቃለ ምልልሳቸው የጠቀሱት ዶክተር መቅደስ ያ ግን በቂ አይደለም ሲሉ አጽንኦት ሰጥተዋል። መስሪያ ቤታቸው ዘርፉ ለ2018 የሚያስፈልገውን በጀት በአሁኑ ወቅት እየሰራ መሆኑን የጠቆሙት የጤና ሚኒስትሯ አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር በምን መልክ ከፍ ያለ በጀት ማዘጋጀት እንደሚቻል እየታየ መሆኑን አስረድተዋል። ከዛ ቀደም ብለን ግን በጣም ብዙ ነገሮችን እያየን በምን ቦታ ላይ ክፍተት ይመጣል፣ በግብአት ቦታ ላይ ነው፣ የቱ ጋር ነበር ድጋፎች የምናገኝ የነበረው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 በዚህ ረገድ ስራዎች እየተሰሩ መሆኑን ገልጸዋል። ሚኒስትሯ ለዚህም በማሳያነት የጠቀሱት ባለድርሻ አካላት ለዘርፉ ለሚሰጡት ገንዘብ የፌዴራል መንግስትም እኩል መጠን ያለው በጀት ከራሱ በማችንግ ፈንድ አሰራር አብሮ መመደብ መጀመሩን ነው። ይህ አሰራር ባለፉት ሶስት ዓመታት እየተተገበረ መቆየቱን ያመለከቱት ዶክተር መቅደስ የሚመጡ በጀቶችን የማሻሻል እና ገንዘብ አብሮ የመመደብ አካሄድ እንደሚቀጥል ተናግረዋል።